ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? እንግዲህ ትላንትና ሀይሚና ብሩኬ ማለት ነው። የእውነት እኔ በጣም ደስ ብሎኛል እንደዚህ መሆናችሁ፣ በጣም ደስ ብሎኛል እንደዚህ መሆናችሁ ማየቴ ማለት ነው። ነገር ግን ስለ ልጆች እያወራችሁ ነበረ እና ያ ስለ አራት ልጆች አሉ ሆዴ ውስጥ ብለህ ሀይሚ ስታወራ ዞር ብላ እያየች እናት ነበረች። ያው እና ወጣት ናቸው፣ ግን እርሶ ማለት ይወዳለሁ እና እናት ናቸው፣ ነገር ግን እኔ ያየሁት ፓርትና እናንተ ብዙዎቻችሁ ደግሞ ያያችሁት በሌላ ምክንያት ሊሆን ይችላል። እኔ ያየሁት እንዴት እንደሆነ ታውቃላችሁ። የራሴን ላስረዳችሁ፣ እናንተ የራሳችሁን ታስረዳላችሁ እና እንኳን አራት ልጅ ሆዳችን ውስጥ ኖሮ አይደለም ማለት ነው ኢትዮጵያ ውስጥ በፊት እንደናውር ነበረ የሚታየ ታውቃላችሁ። መንታ ልጅ እንኳን ወለደች ከተባለ በቃ ቱቱ ተብሎ በጉራጌ በቸበራል ይባላል እና በዘራይ ድረስ ምናምን ይባላል ማለት ነው። ያ ማለት በጣም እንደ አሳፋሪ ነገር ይታይ ነበረ። መንታ ማለት ነው መንታ ልጅ ከወለደች ከተባለ በጣም እንደ አሳፋሪ ነገር ነበረ የሚታየው በፊት። አሁን ነው ሰው ሁሉ እየለመደ መንታ ልጅ ስጠኝ ማለት የጀመር ነው። እነ ብዙ ሰው ሶስት አራት መውለድ የጀመረው ሶስት መንታ አራት መንታ ሁለት መንታ መውለድ የጀመረው እንጂ በፊት እንደናወር ይታይ ነበረ። ነገር ግን ሀይሚ ትላንትና ሆዴ ውስጥ አራት ልጅ አለ ስትል ሰማች ማለት ነው ሴትዮዋ። አዎ፣ ሰማች። እርሱ ማለት በቃ እንትን አለኝና ሰማችና ከዛ ማለት ነው የሆነ ወደ ላይ እጇን ወደ ላይ አድርጋ ማለት ነው በቃ ለእግዚአብሔር ጸሎትም ይሆን ብቻ የሆነ ነገር ነው ያደረሰችው። ገባቸው አይደል? እንጂ በመጥፎ ነገር አላየችም፣ በመጥፎ እይታ አላየችም። ከዛ ዞር ብላ አየች፣ ቆማ ትንሽ አየችና ሄደች። ምክንያቱም ስታወት እቺ ትንሽ እየልች ሀይሚ በዛ ላይ ሆዷ ምንም አያስታውቅም። ገባቸው አይደለ? እነሱ ሰው ለቪዲዮ እየሰሩና እኛም ያው ስለምንታወቅ ከነሱ ጋር እያወሩ ነው ነገር ግን ሰፈር ውስጥ ያለ ሰው ወይም ደግሞ እዚህ አሁን ትልቅ እናቶች ይሄ ነገርን አያውቁም ገባችሁ አይደል እነሱ ሁሌ አራት ልጅ ምናምን ብሎ ስለለመዱ ብቻ አወሩ እኛም እንደዛ ለመድ ነው ነገር ግን በእኛ ማህበረሰብ ደግሞ ማለት ነው ይሄ ነገር እንደ በቃ እንዴት ልበላችሁ እንደ በጣም እንደ አሳፋሪ ነገርና ወይም ደግሞ ለእግዚአብሔር የሆነ በቃ ጸሎት ነው የምታደርሱ እና ሴትዮ በቃ በሰላም እንትን ትበል ምናምን ነው ይሄ እውነት ይመስላቸው። አሁን አራት መንታ ልጅ የእውነት ያረገዘች ነው የመሰላት ሴትዮ እንጂ በመጥፎ ነገር አይታ አደለም፣ ጸሎት ለእግዚአብሔር ያደረሰችው ማለት ነው። እና ሀይሚ አራት ልጅ አሁን ሆዴ ውስጥ አለ ስትል ሰማች። ስለዚህ ይሄ ማለት የሀይሚ ሆዷ አያስታውቅም፣ አንደኛ በጣም ልጅ ናት። በዚህ አቅም ደግሞ አራት ልጅ አርግዛ እንዴት ትችላለች ብላ አስባ ነው ሊሆን ነው የሚችለው እንጂ በመጥፎ አንግል አይተ አይደለም ማለት ነው ሴትዮ። ስለዚህ ሴትዮን በመጥፎ ነገር እንዳታዋት ማለት ነው ሰዎች። እነ ብሩኬ እራሱ ይሄ ፓርት ቆርጦ ማውጣት ይችሉ ነበረ። ነገር ግን እነሱም በቃ የሆነ ስለተሰማቸው ነው ወይም ደግሞ ደስ ስላላቸው ነው ቪዲዮን የተዉት ማለት ነው አይቶ ስለዚህ እኔ ያየሁት አንግል ሌላ ነው። እናንተ ያያችሁት እንግዲህ ሌላ ነው ማለት ነው። እና ሀይሚ እንግዲህ አራት ልጅ ያረገሽ ነው የመሰላት ሴትዮ እና አራት ልጅ እንኳን ትታችሁ ማለት ነው አንድ ልጅ እንኳን ወደ ውስጥ ያለ አይመስልም። አንድ እንጀራ አንድ እንጀራ ግማሽ ቁርጥ እንጀራ እንኳን ወደ ውስጥ ያለ አትመስልም እኮ ልጅቷ ማለት ነው። እንኳን አራት አራት ልጅ ህጻን ልጅ ልትይዘው ወዳ ውስጥ ስለዚህ እንግዲህ በዛ ነው ማለት ነው። በተረፈ ግን ደስ ትላላችሁ። እኔ ደግሞ አበባ ይዛችሁ ስትመጡ እኮ የሆነ ነገር ይዛችሁ በመጣችሁት ቁጥሩ የሆነ ነገር ብቅ ባላችሁት ቁጥር ማለት ነው። በቃ የሆነ ቀለበት ነው የሚታየኝ አይኔ ላይ ማለት ነው። አፈቅርሻለሁ የሚል ቃል ነው የሚታየኝ። እንዴ እናንተ ምንድን ነው ሁሌ ማለት ነው ሌላ ነገር የምታመጡት? እንዴ ምንድን ነው እናንተ አትገላለጹ እንዴ? ለነገሩ እኮ ተገላልጿ የኔ ፍቅር የኔ እንትን ከተባለ እንግዲህ ማለት ነው። ሰምታችኋል። ፍቅረኛ ሞች ናቸው የኔ ፍቅር፣ እኔ እኮ ከአንተ እንደዚህ ያለ ልንፍ የኔ ፍቅር እንደ ፍቅር ከተባለ አለቃ። ስለዚህ ማለት ነው እንግዲህ አባት ልቀይር ነው ስትሉላ፣ በፍጹም አባት ከኔ ውጭ ሌላ አባት አትቀይድም። ለአራት ልጆች ስላለ ይሄ ራሱ በቂ ነው፣ በቂ ማስረጃ ነው። በተረፈ የኔ ቤተሰብ ወዳቸዋለሁ። ባይ ባይ።